ትልቅ ነው በጣም እጅግ በጣም አድርገን እናመሰግናለን ቅዳሜ ደረሰ እንደገና የፕሪሚየር ሊግ የላሊጋ የሴሪኤ ጨዋታዎችን እያየን ጥሩ የረፍት ጊዜን ልናሳልፍ ነው ዛሬ በጣም በታላቅ ጉጉት የሚጠበቁ ጨዋታዎች መካከል አንደኛው የሆነው የማንቸስተር ዩናይትድና የብራይተንን ሆቫልቢየን ጨዋታ ነው መሽቶ አንድ ሰዓት ከ30 ሲሆን ይህ ጨዋታ በኦልትራፎርድ ይጀምራል ዩናይትድ ከብራይተን ይለይላቸዋል። በጣም በጣም በጣም ቆንጆ ጨዋታ እንደሚሆን ምንም ጥርጥር የለውም። ወደ አሸናፊነት ተመለሰ የተባለው ሊቨርፑል ከብሬንትፎርድ ጋር ጨዋታውን ያደርጋል። ምሽት አራት ሰዓት ላይ የሚደረግ ጨዋታ ነው። ይህንን ጨዋታ በማሸነፍ ሊቨርፑል ከአርሰናል ጋር ያለውን የነጥብ ልዩነት ወደ አንድ አጥበቦ ያድራል ወይንስ ለአርሰናል ለነገ ጨዋታ የልብ ልብ የሚሰጥ ነገር ያጋጥማል የሚለውን የምናውቅበት ነው። ቼልሲ አስራ አንድ ሰዓት ላይ ከሰንደርላንድ ጋር በስታንፎርድ ብሪጅ ጨዋታ ያደርጋል። የሆነ ወቅት ላይ ተቸግሮ ነበረ ቼልሲ፣ አሁን ደግሞ ወደ ጉብዝናው ወደ አሸናፊነቱ ተመልሷል። ማንም እያነሳ ላይሆን ይችላል ስለ ቼልሲ ግን ቼልሲ ብዙ ሊነገርለት የሚገባ ጥሩ ነገር መልሶ እየያዘ መልሶ እያገኘ ነው። በጣም በቅርቡ በዚህ ክለብ ዙሪያም የተለያዩ መረጃዎችን ወደ እናንተ እና ደርሳለን። ግን ደግሞ ምንም ተባለ ምን፣ በኦልትራፎርድ ማን ዩናይትድ ከብራይተን በጣም ትልቁ የዕለቱ ጨዋታ ይሄ ጨዋታ ነው። ልክ ነው። ሰላም ነው። አለን ደህና፣ እንዴት አለ? ክብር ይስፋ። ሰላም ነው። አሪፍ ምን የሆነ አሪፍ ቆንጆ፣ በጣም እኔ እያለሁለት እሱ እያለልኝ ነው። እሺ አድማጮቻችንም ያው በያሉበት በጣም ጥሩ ቅዳሜ እያሳለፉ እንደሆነ ተስፋ እናደርጋለን። አሁንም ሚመች ቀን እንዲሆነላቸው ነው የምንመኘው። እንዳልከው እንግዲህ የተለያዩ ጨዋታዎች ይደረጋሉ። የኒውካስቴል ዩናይትድና የፉልሃምም ጨዋታ አሪፍ የሚሆን ይመስለኛል እኔ አስቀድሞ በእንግሊዝ ፕሪሚየር ሊግ ላይ የምንመለከተው ጨዋታ ነው። ስለዚህ ያው ሁለቱም ክለቦች ጥሩ ተፎካካሪዎች ናቸው። ስለዚህ ይህንን ፉክክራቸውን የበለጠ የሚገልጡበትና ጠንካራ ፉክክር የሚደረግበት ጨዋታ ይሆናል የሚል እምነት አለ። የነገ ጨዋታዎችም ደግሞ በዛው ልክ በጣም ጥሩ ጥሩ ጨዋታዎች ይሆናሉ። በተለይ ብዙ የሚባልለት የአርሰናልና የክሪስታል ፓላስ ጨዋታ ነው። ይሄ ክሪስታል ፓላስ በትልልቅ ጨዋታዎች ላይ ያለውን አቅም አጠቃላይ ደግሞ ከአሰልጣኙ ጋራ የተገነባውን ነገር ግምት ውስጥ በመክተት ለአርሰናል ፈታኝ የሚባል ጨዋታ ሊሆን ይችላል ተብሎ የሚገለጽ ነው። ያው ኢዜም የቀድሞ ክለቡን የሚያገኝበት ነው። ይሄ አንድ የሚነሳ ይመስለኛል። ሌሎቹም ግን አስቶን ቪላ ከማንቸስተር ሲቲ፣ ቦርነመስ ከኖቲንጋም ፎረስት፣ ኤቨርተን ከቶትናም ሆትስፐር የሚደረጉ ጨዋታዎች ናቸው። ኖቲንጋም ፎረስት ያው አሸንፏል በኢሮፓ ሊግ ከተከታታይ ሽንፈት በኋላ። ስለዚህ አሁንን ይሄን የማሸነፍ ሂደቱን ያስቀጥላሉ የሚለውም ደግሞ በተወሰነ ደረጃ ትኩረት የወሰደ ይመስለኛል። አዎ እንግዲህ የነገዎቹንም ጨዋታዎች በተመለከተ የተወሰኑ ነጥቦችን ልናነሳ እንችላለን። ምንም ጥያቄ የለውም፣ ግን ዋነኛ ትኩረታችንን አድርገን ደግሞ በመረጥናቸው ጨዋታዎች ላይ መነጋገራችንን እንቀጥላለን። የኢብሪቼ ኢዜ ቀድሞ ክለቡን ክሪስታል ፓላስን የሚገጥምበት የነገው ጨዋታ ለአርሰናል ለክሪስታል ፓላስን በጣም ፈታኝ ነው። እንግዲህ ኦሊቪየር ግላስነር በክሪስታል ፓላስ በጣም ጥሩ ስራ ከሰሩ አሰልጣኞች መካከል የሚጠቀሱ ናቸው። በዘንድሮ የውድድር ዓመት ውጤታማ አድርገውታል። ባለፈው የውድድር ዓመት አሪፍ ነበሩ ክሪስታል ፓላሶች። ስለዚህ የኦሊቪየር ግላስነር ለአለፉት አስራ ስምንት አስራ ዘጠኝ ጨዋታዎች ሳይሸነፉ ቆይተው ነው ድንገት መሸነፍ የጀመሩት። ይሄ በአንድ በኩል የሚጠቀስ ነው። ክሪስታል ፓላስ ጠንካራ ነው። ሁለተኛው የሚነሳው ነገር ሊቨርፑል በዘንድሮ የውድድር ዓመት የመጀመሪያውን ሽንፈት የቀመሰው በክሪስታል ፓላስ ነው። እንደዚህ ያለ ገናናነት ሀያልነትን ያስተነፍሳል ይሉታል ክሪስታል ፓላስን። ግን አርሰናል፣ ዲፍረንት ስቶሪ ይመስለኛል። ለእኔ ዞሮ ዞሮ በክሪስታል ፓላስ በጣም ጠንካራ ፈተና አይደርስበትም እያልኩሽ ግን አደለም። ግን አርሰናል ትንሽ የተለየ ነገር አለው። ለምን ያልሽኝ እንደሆነ በአንድ በኩል ሊቨርፑልን ስላሸነፈ ያኔ የተሰማን ስሜት ሊቨርፑል ከመደዳውን ጨዋታዊ ዝም ብሎ ማሸነፍ በኋላ የመጀመሪያ ድሉን አመጣ የሚል ስሜትን መፍጠሩ ትክክል ነው፣ ግን ሊቨርፑል ድሎቹ አስተማማኝ ነበሩ ወይ? በክሪስታል ፓላስ መሸነፍ እስኪጀምርበት ጊዜ ድረስ መደዳውን ሲያሸንፍ ያሳምን ነበረ ወይ? ክፍተቶቹ ናቸው የሚጎሉት ወይስ ጠንካራ ጎኖቹ ስንል ያኔም ቢሆን ስለ ክፍተቶቹ ስንናገር ነበረ። ስለዚህ የበረታው ክሪስታል ፓላስ ሲያሸንፈው ይህ ቀን መምጣቱ እንደማይቀር እርግጠኛ ነን የሚል አይነት ስሜት ነው የተሰማን። የእውነት ለመናገር ይህ ቀን መምጣቱ አይቀርም፣ በጣም በአጠረ ጊዜ ውስጥ ሊቨርፑል ወደ መሸነፍ ይመጣል፣ ከዛ በኋላ ምናምን አይነት ግምት ላይ እያለን ክሪስታል ፓላስ አሸነፉ። አርሰናል እንደዚህ ያለ የሆነ ነገር ሊያጋጥመው ነው የሚል ፍንጭ እየሰጠ ነው። አሁን ለእኔ አደለም፣ ምንም ፍንጭ የለም። አርሰናል ጋር ምንም ፍንጭ የለም። እንደውም አርሰናል ቤት ያለ የሚመስለኝ ሞሮፍ የመቀማጠል ነገር ነው ያለው። መቀማጠል ማለት ጎል አልገባብንም ብሎ ከመደሰት አልፎ አልተሞከረብንም ወደሚለው ደረጃ ላይ ተደረሰ። አንድ ቡድን ጎል የሚያገባው ከሞከረ ነው። ካልሞከረ የበለጠ ስጋት አይደለም ማለት ነው ስለዚህ ክሪስታል ፓላስ ከሊቨርፑል እና ከሌሎች ክለቦች ጋር በሚያደርጋቸው ጨዋታዎች በጣም ጠንካራ ቡድን እንደሆነ አውቀናል። ግን ይሄንን ጥንካሬውን ነገ በአርሰናል ላይ የመግለጽ እድሉ ምን ያህል ነው የሚለው ይታያል። በሁለት ጠንካራ ክለቦች መካከል የሚደረግ ጨዋታ እንደሆነ ግን አምናለሁ። ክሪስታል ፓላስም ጠንካራ ነው፣ አርሰናልም በጣም ጠንካራ ነው። የነገው ጨዋታ ለኢብሪቼ ኢዜ ትርጉሙ ምንድን ነው? አይ ቲንክ ዩዥዋሊ አንዳንድ ጊዜ አሰልጣኞች በሌላ ቀን የማያሰልፏቸውን ተጫዋቾቻቸውን የቀድሞ ክለባቸውን ሲገጥሙ ያሰልፏቸዋል ሞር ሞቲቬትድ ይሆናሉ ተብሎ ስለሚታሰብ ነው ግን እንደዚህ ያለ ሞቲቬሽን የሚፈጥር ነገር የሚፈጠር የሚመስለኝ የተለያዩበት መንገድ ጤናማ ሳይሆን ሲቀር ለምሳሌ አሌክሳንድር አይዛክን ሊቨርፑል ከኒውካስል ጋር በሚደረግ ጨዋታ ላይ ቢያሰልፈው ኒውካስል ለአሌክሳንድር አይዛክን አሌክሳንድር አይዛክ ኒውካስልን የሚያዩበት መንገድ አሁን ዲፍረንት የእኛ ባለ ውለታ ነው፣ የእኛ ባለ ታሪክ ነው፣ ከቀድሞ ጀግኖቻችን መካከል አንዱ ነው ምናምን የሚል የመሞጋገስ ነገር ባለበት መንገድ አይደለም የሚተያዩት። ይልቁንም በተቃራኒው የመተያየት እድላቸው በጣም ሰፊ ነው። አይመስልሽም? በተቃራኒ መታየት ብላቸው በጣም ሰፊ ነው። ተመሰጋግነው ነው የተለያዩትን ኢብሪሼ ኢዜና ክርስታል ፓላስ። ስለዚህ አሁን ጨዋታው የሚደረግበት ሜዳ እዛ ደጋፊዎች ምናምን ኢብሪሼ ኢዜን ከመረበሽ አንጻር ምናምን ምንም አይመስለኝ። አንደኛ በሜዳው ነው ሆም ጌም ነው ለሱ አዌ ፋኖቹ በጣም ትንሽ ናቸው በቁጥር ያም ቢሆን ደግሞ እንደው በዛም ቢሉ የከፋ አይነት አፕላውድ የመደራረግ ነገር አለ አይደለ? ፕሮፌሽናል የአክሰብቴ ማድረግ ነገር ነው የሚኖረው። ምክንያቱም በክሪስታል ፓላስ ታሪክ ለመጀመሪያ ጊዜ ዋንጫ ሲያሸንፎ ኢብሪቼ ኢዜ ነው እኮ ያገዛቸው የታሪካቸውን የመጀመሪያ ዋንጫ ኤፍ ኤ ካፑን ሲያሸንፉ ሲቲን ሲያሸንፉ ጎል አግብቷል። ኳርተር ፋይናሉ ላይ ጎል አግብቷል። ሰሚ ፋይናሉ ላይ ጎል አግብቷል። በዋንጫውም ጨዋታ ላይ እንደዚሁ ጎል አስቆጥረዋል። እነዚህ ሁሉ ጀግንነቶች እንደ ባንድ ያሽቀንጥረው የሚጥሏቸው ይሆናሉ ብለን አንገምትም። ጥሩ ጥሩ መመሰጋገን የነበረው በመካከላቸው ኢዜም ተሳክቶለት ጎል የሚያስቆጥር ከሆነ ልክ ባለፈው ሁጎ ኢኪቲኬ እንዳደረገው ምንም አይነት ሴሌብሬሽን አይኖርም ብዬ ነው የምገምተው እኔ ያው ደግሞ አትገምጂ። እንደዛ ነው የምገምተው። አይ አትገምጂ፣ ለምን እርግጠኛ ሆኜ? አዎ ግምት መሆን የለበትም ማለት አይ በቃ እንደዛ ነው ምንም። አንደኛ ቶሎ ነው የመጣው ጨዋታው አይደለ? የአርሰናል ተጫዋች ከሆነ በኋላ ብዙም ረጅም ጊዜ አልወሰደም። ቶሎ የመጣ ጨዋታ ነው፣ ምክንያቱም ሊጉ ከተጀመረ በኋላ ነው ዝውውሩ የተከናወነው። ግን ይሄ መጥፎ ስሜት የሚታይበት አይነት ጨዋታ ይሆናል ተብሎ የሚገመት አይደለም። ግን በክሪስተል ፓላስ በኩል እንደ ማቴታ ያሉት ተጫዋቾች አሁን በጣም አስገራሚ ብቃት ላይ መገኘታቸውና የሚሞክሯቸው ኳሶች ደግሞ አደገኝነት አርሰናል ሊጠነቀቅባቸው የሚገባ ይመስለኛለን እኔ ሳስበው የማቴታ ሁኔታ ያየው ይመስለኛል አር በየጨዋታዎቹ ላይ የሚያደርገው ነገር፣ አዎ በቀደም ከበርን መዝጋራ በነበራቸው ጨዋታ ላይ ሀትሪክ ሰርተዋል። ሀትሪክ ሰርቶ ሳይደሰት ኳሷን ይዞ የሄደ ሰው ማለት ማቴታ ነው። ለምን አራተኛና አምስተኛ ጎል ማግባት የሚችልበትን እድል ስላባከነ ነው። አሁን የማቴታ የማጥቃት አቅም የክሪስታል ፓላስ አጨዋወት የኦሊቬ ግላስነር በተጫዋቾቻቸው የመጠቀም አቅም ለክሪስታል ፓላስ ሞገስ ሰጥቶታል። ምንም ምንም ጥያቄ የለው። እንደውም ካልሽስ የአርሰናል ተከላካዮች ምናልባት በነገው ጨዋታ ላይ እስካሁን ድረስ የሚታየውን ጉብዝናቸውን የሚያስቀጥሉ ከሆነ በጣም የሚገርም የሚገርም ክሬዲት የሚያገኙበት ቀን ነው ይመስለኛል። ተከላካዮቹ ናቸው ወይስ ዴቪድ ራያ ነው በደንብ የሚፈተን የሚመስልህ? ከዚህ ጨዋታ ከማቴታ አጫወታ አንጻር አይነት እኔ ዴቪድ ራያም ነው የሚመስለኝ። ምክንያቱ ከቀደሙት የአርሰናል ተጋጣሚዎች ይልቅ ክሪስታል ፓላስ የግብድሎችን በተለየ መንገድ ይፈጥራል ብዬ አምናለሁ። እነዚህ ክሪስታል ፓላስ የሚፈጥራቸው የግብድሎች የእነ ዊሊያም ሳሊባን የኔ ማጋሃሌሽን አቅም አልፈው ዴቪድ ራያን ወንበር ስጡት በማያስብል ምቾት ውስጥ ያሳልፈዋል ብዬ ነው የምገምተው። አሁን በሶስት ጨዋታ አንድ ብቻ ነው አንድ ኳስ ብቻ ነው ያዳ ነው ምናምን የሚባለው ሻወር መውሰድ አያስፈልገውም። ለምን ትንሽ የበርጩማ ነገር ሰጠሁት ቁጭ ብሎ የሆነ መጽሐፍ አያነብም። ይህን ያህል ነጻ ነው ልጁ፣ ስራ የለው ምናምን አይነት ነገር በነገው ጨዋታ ላይ ኤክስፔክት አላረግም። እንደውም ከተከላካዮቹ በላይ ዴቪድ ራያ የሚፈተን ይመስለኛል። ምክንያቱም ከረጅም ርቀት የሚመቱ ኳሶች አሉ በአብዛኛው ክሪስታል ፓላስ ላይ። ስለዚህ ተከላካዮቹን በቀላሉ አልፎ ወደ ዴቪድ ራያ የሚሄድ የግብ ሙከራ ስለሚኖር የበለጠ ንቃት ይፈልጋል። ጥሩ ጎኑ ወይ በጣም ፈጣን በሚባል የመልሰው ማጥቃት የሆነ ነገር ማድረግ ይችላል። የግብ ክልል ውስጥ መግባት አይጠበቅበትም። የግብ ሙከራ ለማድረግ መንገዶቻቸው ብዙ ናቸው፣ በጣም ብዙ ናቸው፣ በጣም ብዙ ናቸው። እና እነዛ ነገሮች የእነሱን እንቅስቃሴ ለመቆጣጠር ትንሽ ሊያስቸግር ይችላል። ግን ስቲል የአርሰናል ዲፌንሲቭ ሶሊዲቲ ግን የምትተማመኝበት ነው። በቀላሉ ኤክስፖዝድ አይሆንም። ዴቪድ ራያ በአንድ ፍስፍስ የሚል ከሆነ እስከ ዛሬው ማድነቄ የልክ አይደለም በነገራችን ነው ገብተሻል። ያንን በደንብ አድርገው ማኔጅ ያደርጉታል ብዬ አስባለሁ። የአርሰናል ተጫዋቾች ግን ቅድም ባልኩት ነው የበለጠ ምስማማው ከቀደሙት ጨዋታዎች ይልቅ በነገው ጨዋታ ላይ ትንሽ በዛ ያለ ጨመር ያለ ነገር ይኖራል ብዬ አስባለሁ ክሪስታል ፓላስ ማቴታንን ብናደንቅም ኮሌክቲቭ ኳሊቲያቸው በጣም ጥሩ ነው እስቲ አደም ዋርተንን አይናችሁን አሳረፋችሁ እዩት ይሄ ብዙዎቹ የፕሪሚየር ሊጉም ሆነ የላሊጋዎቹ ትልልቅ ክለቦች በዚህ ሰዓት ይፈልጓቸዋል ከሚባሉት የመሃል ሜዳ ተጫዋቾች መካከል አንደኛው አደም ዋርተን ነው አደም ዋርተንን እስኪ አይናችሁን ጣላ አርጋችሁ እዩት ምን ማድረግ እንደሚችል ኦ እውነትም ይሄ ልጅ ትላላችሁ ወይንስ በነ ዴክላን ራይስ ይዋጣል የሚለው በቃ በጣም የሆነን ለመናገር የነገው ጨዋታ በጣም በጣም በጣም በጣም የሚገርም ነው እኔም በጣም አሪፍ ጨዋታ ይሆ ከአንድ በላይ ነው ኳሊቲው ከአንድ በላይ ነው በሁለቱም ቡድኖች በኩል ከዛ በተጨማሪ ደግሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የሚከተለው የጨዋታ ስልት በባክስሪ መጫወት አለን ልክ በአሞሪም መጠን ባክስሪን አፕላይ የሚያደርግ ነው ክሪስታል ፓላስ ሲስተሙ አንድ ሆኖ ለክሪስታል ፓላስ ይበልጥ እየሰራ ለማንቸስተር ዩናይትድ ለምን አስቸጋሪ ሆነ ቆየ የሚለውንም ነገር ደግሞ ትመልሱበታላችው። አሄ በባክስሪ መጫወትን እንዴት ነው ተግባራዊ የሚያደርጉት የሚለው ነገር እጅግ እጅግ በጣም ወሳኝ ነው። ሳምሪ አንድ ትንሽ ደቂቃ ብቻ እንውሰድና ወደ ሌላኛው ጉዳይ ከማለፋችን በፊት ኤል ክላሲኮን ያው በዝርዝር እንመለስበታለን። ነገ ነው የሚደረገው። ምንድን ኤክስፔክቴሽኖች በኤል ክላሲኮ? በጣም አሪፍ ጨዋታ እንደሚሆን እገምታለሁ፣ ግን በቀደም ስናገር እንደነበረው በሻምፒየንስ ሊግ ጨዋታ ላይ ሪያል ማድሪድ ከዩቬንቱስ ጋር በነበረው ጨዋታ ያሳየው እንቅስቃሴ ትንሽ ስጋት ውስጥ ከቶኛል። እንዴት ነው በዚህ ሁኔታ ሪያል ማድሪድን ማስተናገድ የሚቻለው ማነው ባርሴሎናን ማስተናገድ የሚቻለው የሚል የተወሰነ ስጋት ፈጥሮብኛል። አውቃለሁ ለባርሴሎና ሲሆን ሁሉም ተጫዋቾች የተለየ ስሜት ውስጥ ይወድቃሉ በጣም ያላቸውን አቅም በሙሉ አውጥተው የሚጠቀሙበትን እድል ይፈጥራሉ ብዬ ነው የምገምተው። እንዲሁም ራሽፎርድ አስተያየት ሰጥቶ ስመለከት ነበር። እንግዲህ ያው ራሽፎርድ የባርሴሎና ምን ያህል ወሳኝ ተጫዋች እየሆነ እንደመጣ የሚታወቅ ነው እና እሱ ሲናገር ወደ ባርሴሎና ከመጣሁባቸው ምክንያቶች መካከል አንደኛው ኤል ክላሲኮ ነው፣ በጣም ጓግቻለሁ እዚህ ጨዋታ ላይ ለመሰለፍና ለመጫወት የሚል አስተያየት ሰጥቶ ነበር እና ይሄ በቃ ትልቅ ግምት በተጫዋቾች እንደሚሰጠው ከሚያረጋግጡ አስተያየቶች መካከል አንደኛው ይመስለኛል። ምናልባት ለሪያል ማድሪድ በጣም አሪፍ ነገር ብዬ የምናገረው ተጫዋቾች ከጉዳት እየተመለሱ መሆኑ የበለጠ አሪፍ ሊያደርግለት ይችላል። አሁን በመሀል ሜዳ እንቅስቃሴ ላይ ሁድሰን ተጎድቶ አገልግሎት እየሰጠ አልነበረም። አሁን ግን ወደ ሚዳም የመለሰበት እድል እንዳለና ሬዲ እንደሆነ ተገልጿል እና ይሄ ለሪያል ማድሪድ በጣም አሪፍ ነው። የሱን በደንብ በቃ አሪፍ የሚባል ጥቅም የሚያገኝበት ጨዋታ ነው። የሚያስፈልግበትም ጨዋታ ነው ደግሞ በተለይ ከዩቬንቱስ ጋር በነበረው ጨዋታ ላይ እነ ኤደር ሜሌታው የሰጡት አገልግሎት ብዙም የተወደደ አይደለም። ስለዚህ ይህንን ይህንን የሚያስተካክልበት ነው ተብሎ ይጠቀሳል። አሪፍ ጨዋታ ይሆናል ብዬ ገምታለሁ። ውጤቱን ግን ለመገመት በጣም ያስቸግራል። አሁን ካለው እኔ ምንድ ነው መሰለሽ አሁን የተጫዋቾች ከጉዳት መመለስ ከሚሰጣቸው ብርታት በላይ በጣም በላይ የአለፈው የውድድር ዓመት ከቆጫቸው ሪያል ማድሪድ የተሻለ ቡድን ሆኖ ይቀርባል ብዬ ነው ማምነው ኔ ግን ሊቆጫቸው ይገባል። ባለፈው የውድድር ዓመት በተለያዩ የውድድር አይነቶች አራት ጊዜ አግኝተዋቸው አራት ጊዜ አሸንፈዋቸዋል። አላለልም እኔ ቀልደውባቸዋል። እንደ ልቡ ነው የሆነው ባርሳ ይህንን እንደ ልቡ መሆንን በዚህ የውድድር ዓመት መግታት ይበቃሀል ማለት እና መልስ መስጠት የሚያስችል አቅም መኖር አለበት። አሁን ለዣቪ አሎንሶም የመጀመሪያዊል ክላሲኮ ነው ለነ ማርከስ ራሽፎርድም የመጀመሪያዊል ክላሲኮ ነው ምናምን ለብዙዎቹ። ለኪሊያን ምባፔ ደግሞ ይሄ የውድድር ዓመት በእኔ እምነት ነው የምነግርሽ፣ የተለየ ነገር ማድረግ የሚፈልግበት የውድድር ዓመት ነው። ቀላል አደለም፣ የኪሊያን ምባፔ እንዲህ ያለ የተለየ ነገር ማድረግ የሚፈልግ አሁን ክሊያም ኤምባፔ ጋር አለ የምለውን አይነት ስሜት ያለው ሰው ደግሞ ከኤል ክላሲኮ የተሻለ መድረክ ሊያገኝ አይችልም። ኤል ክላሲኮ ኢስ ቢግ ስቴጅ፣ ራስሽን ፕሩቭ የምታረጊበት ራስሽን የምታሳይበት ኢንዲቪዥዋል ኦነሮችን ወይም ትልልቅ ግላዊ ክብሮችን ማግኘት የሚፈልግ ሰው አንድ ስቴትመንት ያለው ፐርፎርማንስ ማሳየት ያለበት ኤልክላሲኮ ጨዋታ ላይ ነው። ትልቁ ጌም ለላሊጋው እሱ ነው። አለማችን ላይ በጣም ትልቅ ተመልካች ያለው ጨዋታ ኤልክላሲኮ ነው። ኤልክላሲኮ ላይ ደብዘዘሽ፣ በ14 ጨዋታ 24 ያገባው ምናምን ብትባይ ትርጉም የለው። ገብቶሻል። ላሚኒያማ ለምንድን ነው ባለፈው ጊዜ በጣም የጎላው ስትዬ ኤልክላሲኮ እያለ እየመረጠ ምናምን የሚያየውን ሰው በሙሉ ወዳጅ አደረገው። ምኑን በመጠቀም መድረኩን በመጠቀም ላሚን ያማል ወስ ሱፐርብ በሁሉም የኤል ክላሲኮ ጨዋታዎች ላይ ጎል ያገባል፣ አሲስት ያደርጋል። ከነራፊኒያ ጋር የነበረው ነገር በሙሉ ያስደነግጣልም፣ ይገርማልም፣ ያምራልም። ሪያል ማድሪድ ዛሬ ሊያሸንፍ ነው። ባንባቸው የውለለ ዜሮ ምናምን የመራባቸው ጨዋታዎች ላይ አምስት ለሁለት አሸንፎ ይወጣል። ላሚን ያማል ራሱን በደንብ አድርጎ የገለጠበት ራሱን በደንብ አድርጎ ያሳየበት አጋጣሚ ነው። ኪሊያን እምባፔ ያለማንጫ አሸናፊ ነው። ኪሊያን እምባፔ በቀደሙት ጉብዝናዎቹ ይታወቃል። ግን ራስን በሪያል ማድሪድ ማሊያ ፕሩቭ ማድረግ ግን የተለየ ነገር ነው። የተለየ ታሪክ፣ የተለየ ወሬ ነው። እሱን ለማድረግ ደግሞ የነገውን አጋጣሚ ማክሸፍ የለበትም ነው። ኤል ክላሲኮ ትርጉሙ በጣም ብዙ ነው። ከእንግሊዝም ይጂ ከፖላንድም ይጂ እዛው ስፔኑ ተወለጂ ካታላን ሁኚ ምናምን የሆነ አንድ በቀላሉ የሚጋባ ስሜት አላቸው። ይህንን ጨዋታማ መሸነፍ የለብንም የሚያስብል ነው፣ ምልሽ ነው። ስለዚህ ኤል ክላሲኮ ያለበት ሰንበት ነው። ነገ የሚገርም ጨዋታ እናያለን። ሪያል ማድሪድ ስሜታዊ ሆኖ የሚገባ ይመስለኛል። ገምት ብትኝ ይህንን ባርሴሎና ይገምታል። ከባርሴሎና የተጎዱ ተጫዋቾች እነማን ይመለሳሉ? እሱ በጣም ወሳኝ ይመስለኛል። ማርከስ ራሽፎርድ ጥሩ ምሽቱ ይሆንለታል እና ሌሎችንም ጉዳዮች በዚህም ጨዋታ ላይ እናያለን። ግን ዛሬ ቅዳሜ፣ ነገ እሁድ የሚገርሙ የሚገርሙ ጨዋታዎችን የሚገርሙ ነገሮችን የምናይበት የምንሰማበት